አንደኛ ሳምንት ላይ ደርሷል። አሁን ከኢንተርናሽናል ብሬክ በኋላ ደግሞ ሌሎች ጨዋታዎች ይደረጋሉ። ጠንካራ ጨዋታዎች የሚደረጉበት ጊዜ እየመጣ ነው። እየተመለከትን የምንገኘው በጨዋታ መርሀ ግብር ጭምር ግን ደግሞ የፕሪሚየር ሊጉ ዋንጫ ሊወስኑ የሚችሉ አንዳንድ ትሬንዶችን እየተመለከት ነው የምንገኘው በፕሪሚየር ሊጉና እነሱን ጉዳዮች እንመልከት። ልክ ነው እንግዲህ የሆኑ ፍንጮች ማየት ጀምርን መሰለኝ። በፕሪሚየር ሊግ ዋንጫ ተፎካካሪዎች ሆኖ ስለሚቀጥሉ ቡድኖች ገና ነው። ስለ ፍንጭ ነው የምናወራው። ብዙ ነገሮች ይለዋወጣሉ። እኔ ከአምስት ጨዋታዎች በኋላ ፕሪምየር ሊጉ ከተጀመረ ከአምስት ጨዋታዎች በኋላ ሊቨርፑል በ በአስራ አንደኛው ሳምንት በዚህ ነጥብ ርቀት ላይ በእንደዚህ አይነት ፎርም ላይ ይገኛል ብዬ አልጠበቅኩም። ሊቨርፑል ላይ የገጠመ ነገር ሌላ ቡድን አይገጥመው ማለት አይደለም። ማንቸስተር ሲቲ አይገጥመው፣ አርሰናል አይገጥመው፣ ሌላ ቡድን አይገጥመው ማለት አይደለም። እግር ኳስ የማይተነበዩ ብዙ ባህርያት አሉት። ለምሳሌ ጋብሪኤል ተጎዳ አልኩኝ። አርሰናል የዚህን ተጫዋች ቀዳዳ ለመሙላት በሚያስችል የተሻለ ጤንነት ላይ አለ አልን ግን ዩኒቨር ነው፣ እንዴት ሪያክት ሊያደርጉ እንደሚችሉ ወይም ሲቲ ሀላንድ ተጎዳበት ለአንድ ወር ወይ ለሁለት ወር አለን፣ እንደው አይሆንባቸው፣ ግን ቢሆን እንዴት ሪያክት ሊያደርጉ እንደሚችሉ አናውቅም። የአርሰናል የቆመ ኳስ ጎሎች ማስቆጠር ቢያቆም እንዴት ሊሆን እንደሚችል መተንበይ ያስቸግራል። ስለዚህ የፕሪምየር ሊግ ዋንጫ ፉክክርን በተመለከተ ከሁለት ወር በኋላ ይሄንም የሆነው ብሎ አፍን ሞልቶ መናገር በጣም አስቸጋሪ ነው። ቡድኖች አንዳንድ ጊዜ በሲዝን መሀል ኮላፕስ ያደርጋሉ ምሳት አስታውሽ እንደሆነ ልክ ኦክቶበር ሲያልቅ አምና ሲቲ የፕሪምየር ሊጉ መሪ ነበር አመቱን ሙሉ ሊቨርፑል መርቶ ሻምፒዮን የሆነ ነው ይመስለን አይደለም ኦክቶበር ሲያልቅ ሲቲ የፕሪምየር ሊጉ መሪ ነበር ከዛ ምንም እንኳ በጣም ወሳኝ ተጫዋች ቢሆንም የባሎንዶር አሸናፊ ቢሆንም ሮድሪ ግን የማንቸስተር ሲቲ በሮድሪ ላይ የነበረ ዲፔንደንስ ይህንን ያህል ስር የሰደደ መሆኑን ያወቅ ነው ግን እሱ ከራቀ በኋላ ከሄደ ብቸኛው ምክንያት እንዳልሆነ እርግጠኛ ነኝ አንድ ወሳኝ ምክንያት ነው ግን ብቸኛው ምክንያት አይደለም ሪያክት ያደረጉበት መንገድ ጥሩ አልነበረም እና በጓርዲዮላ ላይ አሰልጣኝነት ታሪክ መጥፎቹን ወራት አየ ናቸው። ስለዚህ የሆኑ ትልልቅ ክስተቶች በሚፈጠሩበት ጊዜ ቡድኖች የሚያሳዩትን ባህሪ አስቀድሞ ደምድሞ መተንበይ ያስቸግራል። ግን እንደ እንደ ፍንጭ ለሊቨርፑል አስቸጋሪ ስለሚመስል አሁን ባለው ሁኔታ ቼልሲም በነጥብ ርቀት ካየሹ ቀረብ ያለ ነው። በተለይ ደግሞ በቅርብ ጊዜ ከአርሰናል ጋር ስለሚጫወት ግን ቡድኑ ላይ የምናያቸው አንዳንድ የዋንጫ ተፎካካሪ የማያስመስሉ ድክመቶች አሉ። ስለዚህ እርግጠኛ ሆኖ የዋንጫ ተፎካካሪ ነው ለማለት በጣም ያስቸግራል። አርሰናል እና ሲቲን ግን ከሞላ ጎደል አሁን አንደኛና ሁለተኛ ሆኖ ስለተቀመጡ ብቻ ሳይሆን ባለፉት አመታት በነበራቸውም የፉክክር ሪከርድ አርሰናል ሶስት ተከታታይ ዓመታት ሁለተኛ ነው። ሲቲ ሲቲ ነው የፕሪምየር ሊግ ያለፈው 15 ዓመት ምርጡ ቡድን። ጓርዲዮላ ከእግር ኳስ የምንጊዜም ታላላቅ አሰልጣኞች መካከል አንደኛው ነው። ከሞላ ጎደል ሁለቱ በዋንጫ ፍክክር ውስጥ ሌላ የሚጨመር ሰርፕራይዝ የሚያደርገን ዳርክ ሆርስ ምናምን የሚሉት እነሱ እንደዛ የሚመጣ ከሆነ ጊዜ ይነግረናል። ግን ለጊዜው አርሰናልና ሲቲ መሀል ይመስላል የዋንጫ ፍክክሩ የሚሰነብተው። ሊቨርፑል በቂ ፖቴንሻል እንዳለው እርግጠኛ ነኝ፣ ግን አሁን ያለው ችግር በቶሎ መፍትሄ አግኝቶ ሰባት ስምንት ጨዋታ በተከታታይ የሚያሸንፍ ቡድን ለመሆን እንደሚችል ብዙ ተስፋ የሚሰጥ አይደለም። ከኢንተርናሽናል ብሬክ በፊት የነበረው የመጨረሻ ጨዋታቸው ከሲቲ ጋር የተደረገው ጨዋታ በጣም የበለጠ በሚያሳስብ ችግር ውስጥ ቡድኑ እንደተገኘ የሚያሳይ ነው። ግን ይሄኛውን የውድድር ዘመን በተመለከተ የምናያቸው አንዳንድ ልማዶች አሉ አንዳንድ ለውጦች አሉ እና በነዚያ ለውጦች ውስጥ የበለጠ ጎልቶ የሚወጣ ቡድን ሻምፒዮን ለመሆን የተሻለ እድል ግን አለ። ለምሳሌ ይሄኛው የውድድር ዘመን የቆመ ኳስ ጎል ማስቆጠር በየትኛውም የፕሪምየር ሊግ ሲዝን ታይቶ በማይታወቅበት ሁኔታ የበለጠ ወሳኝ መሳሪያ ወደ መሆን ተሸጋግሯል። የመልስ ውርውራ እንደዚህኛው የውድድር ዘመን በጣም ወሳኝ መሳሪያ ሆኖ አይተን አናውቅም። ረጃጅም ኳሶች ከጓርዲዮላ መምጣት በኋላ በተለይ ግን፣ በጠቅላላውን ባለፈው 20 አመት በፕሪምየር ሊግ ይህን ያህል የረጃጅም ኳሶች መጠን አላየንም። የበለጠ ቡድኖች ቀጥተኛ መሆን ጀምረዋል። አሁን እንዲያውም በፓስ መጠን በዚህ የውድድር ዘመን ሰባት መቶ ምናምን ፓስ ነው በሁለቱም ቡድኖች በኩል በድምር የሚደረገው። ይህም ከአስራ ምናምን ዓመት በኋላ አነስተኛው አጭር ቅብብል የተደረገበት የውድድር ዘመን ነው። የእግር ኳስ መልክ የዛሬ 30 አመት የነበረውን አይነት ባህሪ መላበስ ጀምሯል። ብዙ የቆም ኳሶች መጠቀም፣ ረጃጅም የመልስ ውርወራዎችን ማስተዋል፣ ረጃጅም ኳሶችን መጫወት፣ ረጃጅም አጥቂዎችን መጠቀም፣ የግብ ጠባቂዎቹ ችሎታ፣ በተለይ ለሞደርን አሰልጣኞች ከጓርዲዮላ መምጣት በኋላ በተለይ በእጅ ሙከራዎችን የማዳን ያህል ስዊፐር መሆን እና በእግር የመጫወት ክህሎት በሀይ ላይን ለሚጫወት የተከላካይ መስመር በጣም ወሳኞች ነበሩ። አሁን በሀይ ላይን የመጫወት ነገር ቀርቷልም ማለት ባይቻል፣ ግን አግሬሲቭ ሀይ ላይን ብዙ የለም። ለምሳሌ ባርሰሎና በሚጫወትበት መንገድ የሚጫወት ብዙ ቡድን አታኝ፣ ወይም ፖስቴኮግሉ በቶተናም ያደርጉት የነበረውን ነገር የሚያደርግ ብዙ ቡድን አታኝ። ግን እነዚህ በጣም ወሳኝ ነጥቦች ናቸው። ለምሳሌ አርስናል በአንዳንዶቹ ነገሮች ቀዳሚ ስለሆነ በተለይ በእግር ኳስ እየተለወጠ በመጣ አዲስ መልክ ምክንያት አርስናል እነዚህን ለውጦች የበለጠ ኤምብሬስ በማድረግ አንደኛ ሆኗል። ለምሳሌ የቆም ኳስ ጎሎችን ብዙ በማስቆጠር አርሰናል መሪ ያደረገው በማጥቃቱ በኩል የቆመ ኳስ ጥንካሬ ነው። እሱ ጥያቄ የሚነሳበት አይመስለኝም። በክፍት ጨዋታ በቂ ጎል አያስቆጠርም ብዙ ጊዜ የሚነሳ አጀንዳ ነው፣ ግን ሌሎችም ልማዶች አሉ። ፕሪሚየር ሊጉን በተመለከተ እኔ ሁለቱም ሲቲም አርሰናልም በአንዳንድ ጉዳዮች ላይ የበለጠ ጥገኞች የሆኑ ይመስለኛል። ሲቲ በሃላንድ ላይ በጣም ዲፔንደንት ነው። ይህንን ብዙ ጊዜ አንስቼዋለሁ። አሁንም ድረስ 11 ጨዋታ ከተደረገ በኋላ በማንቸስተር ሲቲ ስብስብ ውስጥ ከአንድ በላይ የሊግ ጎል ያስቆጠረ ሌላ ተጫዋች የለም፣ ከአንድ ጎል በላይ ያስቆጠረ ሌላ ተጫዋች የለም። ሀላንድ 14 ጎል አስቆጥሯል። ከሀላንድ የተለመደ ስታንዳርድ አንጻር በነገራችን ላይ የፕሪምየር ሊግ ጎሉ ከዚህም በላይ ያስቆጥሯ ያቀል በ11 ጨዋታዎች። ሀላንድ ሲዝን ሲጀምር በጣም በሚገርም ሁኔታ ነው የሚጀምረው፣ ግን በነዛ ሲዝኖች ሌሎች ጎሎች የሚያስቆጥሩ ተጫዋቾች በበቂ መጠን ነበሩት። አሁን ዶኩ በቀደም ጥሩ ተጫውቷል፣ ግሩም ጎል ማስቆጥሯል። ማርሙሽ ተመልሷል፣ ሼርኪ ተመልሷል፣ ፎደን ወደ ብቃቱ እየተመለሰ ነው። በሆነ ጊዜ ጎል ማስቆጠር መጀመራቸው አይቀርም። ግን የአስራ አንዱን ጨዋታዎች ሁኔታ ካየን አሳሳቢው ነገር የሀላንድ ዲፔንደንሲ ነው በሲቲ በአርሰናል በኩል ደግሞ የሴት ፒስ ዲፔንደንሲ ሁለቱም ጀስቲፊኬሽን አለው። ለምሳሌ ሀላንድ ብዙ ጎል ካስቆጠረ ሃላንድ ስድስት ሰባት ተጫዋች እያለፈ አይደለም ጎል የሚያስቆጥረው በጣም ጥሩ ሶርስ አለ ማለት ነው። ከኋላ የመጨረሻ ኳስ የሚሰጡ ፎደን ወይ ዶኩ ወይ ሌሎች ተጫዋቾች፣ በቀደም ኑኝዝ እንዳደረገው ግሩም ክሮስ ወደ ሳጥን አሻግሮ ነበር፣ ወይ ኒኮ ራይሊ፣ ሌሎች ምንጮች አሉ። ሀላንድ የቡድኑ ጥሩ መጫወት ተጠቃሚ ነው። የራሱ አስደናቂ ብቃት መኖሩ መሆኑ እንደተጠበቀ ሆኖ እዚህ ላይ የምታየው አንድ በጎ ነገር የማንቸስተር ሲቲ ክሬቲቪቲ በጣም ጥሩ ነው ማለት ነው። በአርሰናል በኩልም ቅድም ያነሳሁት የቆመ ኳስ ጥገኛ ነው። ካለን የቆመ ኳስ ለማግኘት ማጥቃት አለብን። ስለዚህ በአንድ በኩል እነዛ የቆም ኳሶች የተገኙት በኦፕን ፕሌይ ጫና ነው። የተጋጣሚ ቡድን አርሰናል በክፍት ጨዋታ በሚፈጥረው ጫና ምክንያት የቆም ኳሶችን ያገኛል። ስለዚህ በሁለቱም ሁለቱ ቡድኖች ጥገኞች ናቸው ቢባልም አርሰናል በቆመ ኳስ፣ ሲቲ በሃላንድ። ነገር ግን በነዛ አጋጣሚዎች ጎል ለማስቆጠር ሌሎች ፋክተሮች አሉ ስለዚህ አንደኛው ሁለቱም ቡድኖች ምናልባት የሚያሳስባቸው ነገር ካለ ነው። ግን እግር ኳስ እንዴት እየተለወጠ እንደሆነ የምታውቂው፣ ይሄኛው የፖሴሽን ዘመን አይደለም። ወይም ራሱ ጓርዲዮላ ባለፈው ጃንዋሪ ሲናገር ፖዚሽናል ፕሌ የሚባል ነገር ቀርተዋል፣ እንደዚህ የሚል አስተያየት ሰጥተው ነበር። ጥሩ ማስረጃ ያለኝ ባለፈው የውድድር ዘመን በፕሪሚየር ሊግ ከነበሩ ቡድኖች መካከል የአዲስ ያደጉትን የወረዱትምን አምትተን በፕሪሚየር ሊግ ከነበሩ ቡድኖች መካከል አስራ ሁለቱ ቡድኖች የቀሩት 17 ናቸው። አይደለም የወረዱትን ሶስቱም ብንተው አምናም ያሉ ዘንድሮም ያሉ 17 ቡድኖች ናሉ። ከ17ቱ 12ቱ ባለፈው የውድድር ዘመን ከነበራቸው የተሻለ የሜዳ ጨዋታዎቻቸውን ማሸነፍ ጀምረዋል። አርሰናል የሆም ፎርሙ ጥሩ አልነበርም። ማንቸስተር ዩናይትድ የሆም ፎርሙ ጥሩ አልነበርም። ለምሳሌ የማንቸስተር ሲቲ በሜዳው የነበረው ሬከርድ ጥሩ አልነበር። ማንቸስተር ዩናይትድ ለምሳሌ ከ19 ጨዋታ 7 ጨዋታ ብቻ ነበር በሜዳው ያሸነፈ። አርሰናል ባለፈው የውድድር ዘመን በፓላስ፣ በቪላ በሊቨርፑል በዌስትሃም በእንደዚህ አይነት ቡድኖች በሜዳው ነጥብ ጥሎ ነበር። አምና ሊቨርፑል የሆም ፎርሙ በጣም አስግሩም ነበር። አሁን ሰዎች ምን ይላሉ? ከኮቪድ ዘመን በኋላ የሜዳ አድቫንቴጅ መጥፋት ጀምሮ ነበር። ያው ኮቪድ ለምን እንዳጠፋው ግልጽ ነው። ተመልካች ስታዲየም ውስጥ አይገኝም ነበር። ስለዚህ የድሮ አይነት የድጋፍ ስሜት የለም። አሁን ግን የሜዳ ፎርም በጣም ወሳኝ የሆነ የውድድር ዘመን እንዲሆን አድርጎታል። አሁን አርሰናል በዚህ በኩል ምናልባት አንድ የሚጠቀመው ነገር ካለ ከሜዳ ውጪ ትልልቅ ቡድኖችን ገጥሟል። ኒውካስል ሜዳ ላይ ሄዶ ተጫውቷል። ማንቸስተር ዩናይትድ ሜዳ ላይ ሄዶ ተጫውቷል። ሊቨርፑል ሜዳ ላይ ሄዶ ተጫውቷል። ሰንደርላንድ ሜዳ ሰንደርላንድ ሲዝኑ በጣም ጥሩ ስለጀመረ ሰንደርላንድ ሜዳ ላይ ሄዶ ተጫውቷል። ወደ ስታንፎርድ ብሪጅ ሄዶ ነው የሚጫወተው። እነዚህ በጣም ትልልቅ ጨዋታዎች ናቸው። እነዚህን ቡድኖች በሁለተኛው ዙር በሜዳው ነው የሚያገኛቸው። የሆም ፎርም በጣም ወሳኝ በሆነበት ጊዜ በውድድር ዘመኑ ሁለተኛው አጋማሽ እነዚህን ቡድኖች በሜዳው ያገኛል። ማንቸስተር ዩናይትድ 37 ፐርሰንት ብቻ ነበር። ለምሳሌ ባለፈው የውድድር ዘመን በሜዳው ጨዋታ የማሸነፍ ሪከርድ የነበር አርሰናል 58 ፐርሰንት ብቻ ነው የነበር። አሁን በዚህ የውድድር ዘመን ከ80 ፐርሰንት በላይ የሚሆኑት ጨዋታዎች በባለሜዳ ቡድን አሸናፊነት ነው የሚጠናቀቀው። እንዲያውም ማንቸስተር ሲቲም በዚህ የውድድር ዘመን አንድ ጨዋታ ላይ ብቻ ነው የተሸነፈው። አርሰናል አንድ ጨዋታ ላይ ብቻ ነው አቻ የወጣው። በሜዳዎቻቸው ጨዋታዎቻቸውን በሙሉ ማሸነፍ ጀምረዋል። የሆም ፎርም በጣም ወሳኝ የሚሆንበት የውድድር ዘመን ይመስላል። ለምሳሌ የጓርዲዮላ ቡድን መቶ ነጥብ በሰበሰበበት የውድድር ዘመን ከ19 ጨዋታዎች 17ቱን አንዴ ማንቸስተር ዩናይትድ አሸነፋቸው፣ የጆዜ ሞሪኞ ማንቸስተር ዩናይትድ ፖግባ ሁለት ጎሎች ያስቆጠረበት ጨዋታ፣ ሌላ ጊዜ በሌላ አንድ ጨዋታ አቻ ወጡ እንጂ ሌሎቹን ጨዋታዎች በሙሉ አሸንፎ ነው። ከዛ ኮቪድ መጣና ይሄ ናሬቲቭ ተቀየረ እና በእንግሊዝ የእግር ኳስ ታሪክ እንግዳው ቡድን ከባለሜዳው ቡድን የበለጠ ጨዋታ የሚያሸንፍበት ዘመን መጣ ማለት ነው። ምክንያቱም የደጋፊ ዋጋ ለቀ በጣም ከፍተኛ ነው። ኮቪድ እሱና የክሎፕ ቡድን በአንፊልድ ስድስት ተከታታይ ጨዋታ ይሸንፋል ብለሽ ገምታች ታውቂያለሽ? እንደዛ ከሆነ በኮቪድ ጊዜ እንግዳ እንግዳ ነገሮች የምናይበት ዘመን ነበር ያን ጊዜ እና ከዛ ለማገገምም ጊዜ ፈጅቶ ነበር። አሁን ግን በመጨረሻ የሜዳ ጥቅም ከፍተኛ ደረጃ ላይ ደርሷል። ሲቲም፣ አርሰናልም፣ ኢቨን ማንቸስተር ዩናይትድም። ማንቸስተር ዩናይትድ አንድ ጨዋታ የአርሰናልን ጨዋታ ብቻ ነው የተሸነፈው፣ ግን በጣም ጥሩ ተጫውቶ ነው የተሸነፈው መሸነፍ ሳይገባው ሜይ ቢ ማሸነፍ ኖሮበት ነው የተሸነፍ። ፐርፎርማንስን ብቻ ካየን የተሻለ ፐርፎርም ያደረገው ማንቸስተር ዩናይትድ ነው። ከዛ በስተቀር ያሉትን ጨዋታዎች በሙሉ ግን አሸንፏል። አምና ሰባት ጨዋታ ያሸነፍ፣ አሁን ገና ካሁኑ አራት ጨዋታ አሸንፏል በሜዳው። ለዚህ ነው ቶፕ ሀፍ ላይ ያለው። በቂ አይደለም ስምንተኛ፣ ግን መሻሻሉ ከአስራ አምስተኛ ቼልሲን ምሰጋው በአንድ በኩል በዚህ ነው። ምክንያቱም ቼልሲ ከአምስት ወይም ከስድስት የሜዳው ጨዋታዎች ሶስቱን አላሸንፍም። የሆም ፎርም በጣም ወሳኝ ሆኖ ግን በሰንደርላንድ ተሸንፈዋል። ክሪስታል ፓላስ አቻ ተለያይቷል። እንደዚህ ሌሎቹ ቡድኖች በዚህ በጣም እየተሻሻሉ ነው። የቆመ ኳስ ጎልን፣ የቆመ ኳስ ሬከርድን በተመለከተ ወይም ደግሞ የረጅም ኳሶች የመጫወት ሬከርድን በተመለከተ ሁሉም ቡድኖች አዳብት እያደረጉ ነው። አርቴታ አዳብት አድርጓል፣ ጓርዲዮላም አዳብት እያደረገ ነው። አንዳንድ ጨዋታዎች የአርሰናል ጨዋታ ኤክስትሪም ነው፣ 33 ፐርሰንት ኳስ የያዘበት ጨዋታ ግን የማንቸስተር ናይትድን ጨዋታ ካየሽም ያም ጨዋታ በፖሴሽን የተበለጠበት ነው። የሊቨርፑልን ጨዋታ ካየሽ ያም ጨዋታ የተበለጠበት ነው። ስለዚህ እግር ኳስ የነን ፖሴሽን፣ የትንሽ ፓሶች፣ የረጃጅም አጥቂዎች፣ የረጃጅም ኳሶች፣ የትራዲሽናል ግብ ጠባቂዎች ዘመን መሆኑን ተከትሎ ፔፕን በጣም በፍጥነት አዳብት እያደረገ ነው። ለአርስናል አደገኛው የሚመስለ የመመሰለች ከሲቲ ጋር ነው የተፎካከሩ ያሉት ብለን ካሰብን ሲቲ ገና በመሻሻል ላይ ነው ያለው። ተሻሽሎ አልጨረሰም። አሁን ያሉት ምልክቶች ገና አዲስ ስልት እየተላመደ ያለ ብዙ አዳዲስ ተጫዋቾች ያሉበት አሁንም ስቲል ሀላንድ ላይ ጥገኛ የሚሆን ግን ይህኛውን አዲሱን የእግር ኳስ አብዮት በፍጥነት እየተላመደ ያለ ነው። ለጓርዲዮላ ኔቸር በጣም የተለየ ጫፍ ነው እኮ የያዘው። አሁንም በፕሪሚየር ሊግ ብዙ አጫጭር ኳሶች የሚጫወተው ቡድን ሲቲ መሆኑን መረዳት ያስፈልጋል። በጣም አነስተኛውን ፐርሰንት ረጅም ኳስ የሚጫወተው ሲቲ መሆኑን መረዳት ያስፈልጋል። ስለ ሲቲ ስናወራ ከራሱ ከድሮ የሲቲ ቡድን ጋር እያነጻጸርን እንጂ ከፕሪሚየር ሊጉ አንጻር ካየሹ፣ ለምሳሌ ብዙ አጭር ኳስ የሚጠቀመው ቡድን አሁንም ሲቲ ነው። በፐርሰንት ስድስት ፐርሰንት ብቻ ነው ረጅም ኳሱ። ከድሮ የሲቲ ቡድን ፕሮፖርሽን አንጻር ካየነው ረጅም ኳስ የበለጠ ይጠቀማል ለምንለው ግን ይሄ አዲሱን የእግር ኳስ መልክ ፔፕ በጣም በሚገርም ፍጥነት ነው አዳፕት እያደረገ ያለው። የባለፈው ሊቨርፑል ጨዋታ ብቻ ሳይሆን ጠቅላላ ከመጀመሪያዎቹ ሶስት ጨዋታዎች ሁለቱን ተሸነፈ፣ ግን ከዛ በኋላ ፕሮግሬሽን ነው። በመሀል አልፎ አልፎ ኦኬ፣ ይሄ ቡድን እንዴት ነው የሚል ጥያቄ ያነሳነባቸው ጨዋታዎች ነበሩ፣ ግን አዳፕቴሽኑ በጣም ፈጣን በጣም ፈጣን ነው። እኔ ተጨማሪ ጊሮች አሉት ብዬ አስባለሁ። ተጨማሪ ማርሽ መጨመር የሚችል ቡድን ይመስላል። ያቺ ያልኩት የሀላንድ ዲፔንደንስ ያለ ሮድሪ መጫወትን እየተላመዱ ነው። ኒኮ ጥሩ መጫወት ስለጀመረ ዶኩ በጣም እየተሻሻለ ነው። ማርሙሽና ሼርኪን እንዳልኩት ቅድም ከጉዳቶቹ ተመልሰዋል። ግን ደግሞ እኔ የጋብርኤል መጎዳት ምን ያህል ተጽዕኖ እንደሚያሳድርባቸው አላቅም እንጂ አርስናል ደግሞ ሌላኛውን መርክ እየመራ ነው። የቆመ ኳስ ጉዳይ ቅድም እንዳነሳሁት ወደ 28 ፐርሰንት የሚሆኑት ጎሎች የሚቆጠሩት ከቆሙ ኳሶች ነው። ባለፉት አምስት ሲዝኖች በተጋጣሚ ቡድን የመጨረሻ 30 ሜትር ላይ የሚገኙት የቅጣት ምት መጠኖች ነበረው አይደለም፣ በአንድ ጨዋታ በዚህኛው የውድድር ዘመን በ25 ፐርሰንት ጨምሯል። የመጨረሻው 30 ሜትር ብዙ ቅጣት ምት የሚገኝበት ዘመን ከሆነ በቅጣት ምት ጎል ማስቆጠር በጣም ወሳኝ ችሎታ ይሆናል ማለት ነው። ይሄ አንድ ልማድ ነው። የሴት ፒስ ጎሎች መቆጠር በሶስተኛ የሜዳ ክፍል ከሚገኙ የቅጣት ምቶችና የማዕዘን ምቶች የሚወለድ ነው። እና በዚህ አመት አርሰናል ባለፉትም አመታት የዚህ መሪ ነበር። ይህኛው ነገር ደግሞ የበለጠ ጣብቆ የቀጠለበት የውድድር ዘመን ላይ በዚህ መሪ ነው። እኔ በማጥቃትም በመከላከልም ሴት ፒስ ነው አርሰናልን አንደኛ ምነው። በቆመ ኳስ አምና ብዙ ጎል ይቆጠርበት ነበር። ዘንድሮ አምስት ጎል የተቆጠረበት አንዳንዶቹ ምንም አረጋት ሲም፣ አንደኛ የሁለት ሜትር ተጫዋች ነው ጎሉን ያስቆጠረው፣ ኒክ ቮልተማደ አንደኛው፣ የዶሚኒክ ዞቦዝ ላይ በፕሪሚየር ሊግ በቅርብ አመታት ካየናቸው ድንቅ የቅጣት ምት ጎሎች መካከል አንደኛው ከዛ ውጪ በቆመ ኳስ መከላከል በጣም ተሻሽሏል። ጋብሪኤል የዚህ ወሳኝ መሳሪያ ነው። እሱ በማይኖርበት ጊዜ እንዴት አዳብት ያደርጋሉ፣ ጊዜ ጊዜ የሚነግረን ነጥብ ይሆናል። ግን ይሄኛውን አዲሱን የእግር ኳስ መልክ ደግሞ አርስናል ይመራል ማለት ነው። እኔ ጓርዲዮላ እንደዛ በፍጥነት አዳብት ያደርጋል የሚል ግምት ስላልነበረኝ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 ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቱ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ሥራችን።